ሰላም እንዴት ናችሁ? በያላችሁ በጥል ነገር ሰላም ነው አሸይና አሸይን አንድ ያላችሁ ሞኝላችሁ አለው። ቤተሰቦች ስትጎበኙ እንደ ልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ከልቤ አመሰግናችኋለሁ። ዛሬ ሁሉ ሚዛናችን ይዘንላችሁ የመጣነው እንግዲህ የእናት ቡዳ የሆነችን ጅጅ ክያነች ጅጅ ክያ። ሰሞኑን እንግዲህ እንደው መታየት ከገንዛ ልጇ ጋር ከባሏ ጋር አንሶላ ተጓፍፍ ያለው ሊደፍረኝ ሞክሮ ነበር የግል ሰውነቱን ሁሉ እየጠራች የወንድነት ሰውነቱን ሁሉ እየጠራች ለመስማት የሚዘጎንን የሚሰቆጥጥ በእውነት ለእናትነት ሳ ለሴተኛ አዳሪነት ቆረብ ያለ ስብዕና ያላቸው በጣም የሚያሳፍሩ ሰዎች አላቸው። እነዚህ ስለነዚህ ሰዎች እኔ ሳወራ አንዳንድ ቤተሰቦች የማስሩ አይመጡ ነውም ስለነዚህ ግለሰቦች አታንሳት ሉኝ ያላቸው። ነገር ግን እነዚህ ሰዎች የዋዛ ግለሰቦች አይደለም። ሚሊዮኖችን ወደ ውድቀት፣ ወደ መጠፋፋት፣ ወደ ዞር ጭፍጨፋ እንዲሄድ የሚመሩ ሰዎች ናቸው። የነ ጂጂጋ፣ የነሞጣ ቅራኔው ነገር እንደ ቀልድ እያሳሳቅን የገባንበት ነገ ከነገወዲያ እስከ አንገታችን በደም የምንነከሩበት ነገር እንደሆነ እወቁ። ህዝባችን ምን ያክል ሆኖ ነው? እንዴት እንደዚህ ያለ ድንቁርና፣ እንዴት እንደዚህ ያለ አለመሰልጠን ውስጥ ሊገባ ቻለ? ሚሊየን ህዝብ እንዴት እነዚህን ቁጭ ብለው ይሰማል? እስቲ ተመልከቱ ዳልቻን፣ ሞጣቀራኔን የኒማናና ጅጅክያን ቁጭ ብለው የሚሰማው ህዝብ ስንት ነው? እነዚህን ሰዎች ቁጭ ብለው ለመስማት የሚያስችል ምን ጉዳይ አለ? ህዝባችን ምን ነክቶት ነው የነዚህ ሰዎች መስቀጥ እንዳለ ሆኖ ህዝባችን ምን ሆኖ ትልቁ ጥያቄ። አሁን እጅጅክ እያለ አንድ ደቂቃ የምትታይ የምትሰማ ሰው ነች እንዴ? አስተሳሰባ የሚያስጠላ የሚዞጎንን መልኳ የሚያስጠላ የሚዘጎንን የእግዚአብሔር ስራ አያስጠላ። ነገር ግን ይህን በምላጭ እየተጎደደች ስጋ ከውስጥ በጥቁጥ አውጥታ የምታሰፋ ሰው ልጅ ሆዳ ላይ እንደ በሬ እየታረደች ከውስጥ ስጋ ጮማ እየተመረጠ የሚነሳ በጣም ይሰቆጥጣል። ሰው ልጅ እንደዚህ ይሆናል ብሎ ለማሰብ በጣም ከአእምሮ በላይ የጎንዛ ልጅ አንሶላ ተጋፈፍ ያለው ዶፍረኛ ቤት መጥቶ ወጥ እየሰራ ዶሮ እየሰራ ሽሮ እየሰራ እንደዚህ ይሆናል። ያለ እፍረት አይምሮ፣ እኮ በሽተኛ ነች። እሷም ሆነች ሞጣቅራን የሚሆን ዩኒማኛ የሚሆን በሽተኛ ነች። ከህዝባችንን እንዴት እብድ ተከትሎ ይሄዳል? እንዴት በእብድ ይመራል? ነው አሁን ኮ ጉዳይ፣ ነገርየን ቀላል አርጋች የምታስቡ ቀላል ነገር አይደለም። ሚሊዮኖች ነው። ሞጣቅራን ሆን የማያቅ ኢትዮጵያ ያለ ጅጅኪያን የማያቅ ኢትዮጵያ ያለ ዩኒማኛን መጓኛን የማያቅ ሰው አለ ንገረኝ እስቲ በምናቸው ነው የታወቁት? የትኛ ዶክትሬት፣ የትኛ ፕሮፌሰር፣ የትኛ እውቀት፣ የትኛው ምርምር፣ የትኛ የመጠቅ አይምሮ ኑሮ ነው ህዝባችን እነዚህን ሰዎች ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሊያቃቸው ሊኮተላቸው የቻለ በምን ምክንያት ነው? የድንቁርናችን ቋሚ ሀውልቶች ናቸው። የእፍረታችን የአንገቱ መድፋታችን ቋሚ ሀውልቶች ናቸው። ህብረተሰባችን እንዴት በዚህ ደረጃ ሊዘቅጦ ቻለ? በጣም የሚያሳፈር ነው። እነሱ ፖለቲካውን ይመሩታል፣ እነሱ መንፈሳውን ይመሩታል። እነሱ የባረኩት እነሱ የተቀበሉት ይከፍላል፣ እነሱ የረገሙት እነሱ ያዋረድት ዙቅ ይላል ይጎርማቻል። እየተናበቡ አንዳንድ ሰዎች ለዩቲዩብ ሽቀል ሽቃል አይደለም። እኔ ከዩቲዩበር ነኝ፣ አውቀዋለሁ እኮ ምን ያህል ጊዜ ዩቲዩብ ላይ መታ እንደምትፖስታ አየዋለሁ። አልፎ አልፎ በአስራ አምስት ቀን አንዴ በወር አንዴ እንደዛ ዩትዩብ አይሰራም። ዩትዩብ እንደ ሰዎች ሰሮ ቢባል እንኳን ቢያንስ አሁን እንደነፈታ ፈታ እንደነ ኢትዮ ፎረም ጠዋትና ማታ ቢያንስ በቀን አንድ ጊዜም ቢያንስ በቀን አምሳ ሺ ስልሳ ሺ ካልታየ ዩትዩብ ሽቀላ ይባልም። በወር አንድ እየመጣ በ15 ቀን አንድ ቀን ሁለት ሞታ ወይ ሞታ ስለታየ ዩትዩብ ሽቀላ አለ ማለት አይደለም ለሽቀላ አይደለም። እነዚህ ዶም የተጠሙ ሰዎች ናቸው። ህዝባችን፣ እነዚህን እንዴት ነው ቁጭ ብለ ሊሰማ የቻለ? ስለ ህዝብ ነው የምናረው እነሱም አብደዋል። እነሱማ ስለ ራሳቸው አያውቁም። እግዚአብሔር አምጣ እንጂ ሰው ልጅ ጤና ከተቃወሰ በኋላ እንዴት ጤና ሊቃወስ ቻለ ብለህ ልትጠይቁ አትችልም። እነሱ አንድ አብደዋል። ህዝባችን ምን ነክቶት ነው ነው ዝርጥጥ። አሁን ጅጅኬ ስትፈልግ ተነስታ ኦሮሞን ህዝብ ዝርጥጥ አርጋ ጥም ብርቅ አውጥታ ትሳደባለች፣ ስትፈልግ አማራን ህዝብ ጥም ብርቅ አውጥታ ትሳደባለች። ህዝባችን ሆ ብሎ ይከተላል። አማራ ሲሰደብለት ደስታውን መቋቋም ያቅተዋል። ኦሮሞ ሲሰደብለት ግማሽ ደስታውን መቋቋም ያቅተዋል ትግራይ ሲሶ እንደዚህ እያለ በጣም የሚያሳፍር ነው። በበግ የሚመራ የአንበሳ መንጋ ሆናል፣ ህዝባችን በበግ የሚመራ እነ ጅጅክያ እነ ሞጣ ቀራኔው ለራሳቸው ጎንበስ ብለው ሳር መጋጥ የቆራቸው በጎች ናቸው። እነዚህን ህዝባችን ተቆትሎ ሄዳል እና ያሳዝናል፣ ያሳፍራል። በእውነት ነው መላ በጣም ነው ልብ የሚሰብረው። የጎንሳ ልጅ አለ እናት ብዳ ተናለች እንዲ ሙቀኛ ተናለች። ስለ እነዚህ ሰዎች ማንሳት አስፈልግብ ልንል ችል አንችልም። እነዚህ ሰዎች የዞረኝነት ጦር አገራችን ላይ እየወረውሩ ነው፣ የጥላቻን የመገዳደልን ጦር የጭፍጭፍን ጦር ወደ አገራችን እየመለስ ነው። ይሄን ማንቃት አለብን። ህዝባችን ጉድ የለም ዞርበን ኦርቶዶክስን ሀያ አራት ሰዓት የሚሰልበው ኦርቶዶክስ አይንኳእኔ አላውቅ። ስለእናንተ ስለእኛ ምን ማለት እንዳለብኝ ራሱ አላውቅ። ትጎለፍጣዳ ትላል እሱ ጋር ገብታል። ምንም የሚያስቅ የለም። ኦርቶዶክስ እየተሰደበ እያንጓጠጠ ላይክ አደርጋል። ይሄስ ንግግር ያስቃል። ሼር አድርገው ምን አባ ነው ሼር የምታደርግ? ምን ስለሆንክ ነው ሼር የምታደርገው? ይህን ያህል ጋጠወጦችነን እንዴ? ይህን ያህል ወራደችነን እንዴ? ኧረ አሳቀኝ። ምን ነው የሚያስቀው? የጠላቴ ጠላት ወዳጄን አይሶራም። የወዳጄ ወዳጄ ወዳጄን አይሶራም። ሰውን በአስተሳሰቡ ነው መከተል ያለበት። እኮሌን ስለሰደበ እኮሌን ስላሞገሰ አይደለም። አስተሳሰቡ ዘቁጣል ወይ ነው። ሀያ አራት ሰዓት ኦርቶዶክስ እየተሰደበች ቁጭ ብለው መጣ ቁርአን ይሰማል። ሀያ አራት ሰዓት ሙስሉም እየተሰደበ ቁጭ ብለው ትሰማለህ። ለምንድን ነው ሙስሉም ያስገባል። ኦርቶዶክስ አታበሻቅጥ፣ ፓርቲስታ አታበሻቅጥ። ዳልቻ እንዴት ነው? ህዝባችን ይህን ያለው እንዲ ዝቁጥ፣ እንደዚህ ነው እንዲወደቅ። በእርግጥ እርስ በእርሳችን የምናደርገው ደም መፋሰስ በሃያ አንደኛ ሞተ ክፍለ ዘመን እንስሳ በሰለጠነበት ዘመን ሰው የሰውን ብቻ ሳይሆን የእንስሳ መብት አክብረው በሚኖሩበት በአንደኛ ሞተ ክፍለ ዘመን እንደ በግ ለመተራረድ እንደ አውሬ ለመነካከስ እቅድና ዝግጅት ይዘን መነሳታችን ምን ያህል እንደዘቀጥን ያሳያል። ስለነ ጅጅክያማ በየቀኑ መወራት አለበት እንደውም እኔ ስለሚደብረኝ ነው። ጊዜም ስለማጣ ነው። ስለነሞጥ ቆራኔ ስለሚዘሩት መርዝ እማ ህዝቡን ማሳወቅ አለብን። እያሳሳቁ ወደ ሞት እየወሰደት እኮ አሁን፣ እያሳሳቁ ወደ እልቂት እየወሰደት እኮ አሁን፣ እያሳሳቁ እኮ እናት ያለ ልጇ ልትቆርከው ቆልድን እንዲያዛቸው። በርግጥ እንዳልኳቸው ቅድም ዩቲዩብ ላይ ሽቀላ ላይ ኖር ይችላል። ቲክቶክ ላይ ግን እዛ ላይቭ ላይ በሚሰጣቸው ጊፍት የሚሰበስቡት ገንዘብ በሚሊዮን ሊሆን ይችላል። በቲክቶክ እርግጠኛ አይደለም እኔ ስለማልሰራበት ስለሌለበትም፣ እርግጠኛ አይደለም። በእርግጠኝነት ግን በቲክቶክ በሚሊዮን የሚቆጠሩ ገንዘብ ያገኙበታል፣ ሆዳቸውን ይሞልበታል። እነዚህ ጋጠወጡነት በስልሳ ዓመታቸው በሰባ ዓመታቸው ህፃን ጮቅላ ለሚሆነ የሚሞክሩ ሰዎችን ትኮተላላቸው። ነገ ወንድሞቻች ይሞታል። ነገ እርስ በእርስ ትተራረዳል፣ እዛ ትጎለፍጣል። ግን ነገ ዋጋ ትከፍላል። ኦሮሞ ሲሰደብ የደስታ ከበሮ ይዘው የምትደልቅ፣ አማራ ሲሰደብ የደስታ ከበሮ ይዘው የምትደልቅ፣ ትግራይ ሲሰደብ በሶማሌ አፋር ሰው ልጅ ሲንቋሽ ሲዋረድ ከበሮ ይዘው የምትደልቅ፣ ነገ ቤት ላይ ድንኳን ይቆምልሃል። የያዝከውን ድንኳን ነገ ወንድምህን ታጣለህ። ነገ እህት ትሞታለች። ነገ እናት አፈር ጥላ ላይ ትነሰንሳለች። ቀልድ አይደለም። የተያዘው ቀልድ ሊመስላችሁ ይችላል። አሁንም አልገባችሁም። ነገር ከፊታችን ስለሚገጥማቸው እልቂት ነ እየተናገርክ ያለት የምትከተሉትን ለዩ። ዳልቻን የመሰለው ጋጥ ወጥ ይህ ከኦሮሞ ህዝብ አልተወለደም። ዳልቻ ከኦሮሞ ጋር አልኖረም አያቆም ኦሮሞን ህዝብ ጨዋነት ያለ ስኖ ምግባር ያለ ህዝብ አክብረው የሚኖር ነው። እኛ መዓት ወዳጆቻችን ቃሉ መዓት ዙሪያችን እንደዚህ ያለ ጋጥ ወጥ በኦሮሞን በአማራም በትግራይም አይደለም ቤትም ቦታ አይቻለቅም።

አይደለም እኔ ለማለት የፈለግኩት ይጎባቻል ለምሳሌ ኢትዮጵያ የድሃ ድሃ ነው የምትባለው ግን ኢትዮጵያ ውስጥ እኮ መልታ ሚሊዮነሮች በመቶ ሺ የሚቆጠሩ እኮ ይኖራል በሺዎች የሚቆጠሩ ሚሊዮነሮች አሉ ቢያንስ በመቶ ሺ የሚቆጠሩ ሚሊዮነር ሚሊዮነር ማለት ትልልቅ ህንፃ ያላቸው ትልልቅ ሚሊዮኖች በአካታቸው ያሉ በእርግጠኝነት በሺዎች አሉ ግን አገር ድሃ ነው የምትባለው ያልተማረ ሰው ለምሳሌ አገሪቱ ውስጥ ድንቁርና ተስፋፍቷል ማለት ወይም ደግሞ አለመማር በስቷል ማለት፣ ሁሉም ሰው አልተማረም ማለት አይደለም። አንዳንድ ሰዎች ሊማሩ ይችላል፣ ዶክተር ሊኖራቸው ይችላል። ከመቶ ሚሊዮን ሰው ወይ አምስት ሚሊዮን ወይ አስር ሚሊዮን ከተማረ ዘጠና ሚሊዮን ወይ መቶ ሚሊዮን ካልተማረ ያልተማር ነው የሚባለው። ስለዚህ የመስቆታችን ምልክት ናቸው እነዚህ ሰዎች። ማንን ነው የምንከተለው? ወደ መታረጃው እየሄድን ነው እንደ በግ እንደ በግ ወደ መታረጃችን ጉድጓድ እየጎባን ነው